ሲጠጣ ይታችሁ ታውቃላችሁ? ተሽንት ቤት እየቀዱ ይሁን በአምስት በሩ ጥቁሩን ጎማ እየገዙ ሆን አላውቅም። በካሳ ነው የሚቀረጭ ነው። እኔ አሁን አረብ ቤት ነን፣ አረብ ቤትም ሳንሆን እጃዛ ቤት ሲጎለት የጋሮራ ውሃ ነበር የሚጠጣ፣ የካርቶን ውሃ። አረብ ቤትም በሆን በብራችን የምናመጣን ከሳቸውም ዘንድ ውሃ ሞልቷ ነው ውስጥ ያለው

የማይችን ባልቴ ነካከ ከአንድ ጊዜ ሄዲያን አትመጣም፣ ነው በቀደም ፍራንክ አልሰራም። ፍራንኩ ሁሉ በፍራንክ የሰራት ሁላ የእውነቱን ነው ማለት ልንገራችሁ፣ የእውነቱን የሚያስበውን ነው ያለ ፍራንክ የሰራባት እኔ አለ ሰላሳ አምስት ሴ ጋር ተኝቻለሁ አለ ሰላሳ አምስት ጋር ሴት ጋር ተኝቻለሁ። ወላይ በመልክም በምንም ሳይሆን እኔ አንቺ በቃ ወድሻል። በቃ አንቺ ትለይብኛለች